ሰለሙ አለይኩም ወረህመቱላህ በርካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ዝት ይበል። ለዚ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ያደረጋች በረታችሁ፣ በትህትና እጠይቃለሁ። ዛሬ ማሳያችሁ ሰሊግ እንደት እንደሚሰራ ነው። የሰሊግ አሰራር ነው ማለት ነው። እዚጋ እንደምታዩት ስጋዬን አጣጥቤ ያለው በደንብ ሙልጭ አድርጌ አጥቤ አቅርቤ ያለው ጀሃዝ አድርጌ ማለት ነው እንትን ለሰዓቴን ለመቆጠብ የምሰራው በጊጠር በቅጥ ነው ማለት ነው። እዚህ ጋር እንደምታዩት ነጭ ሽንኩርት እና ቀይ ሽንኩርት ዝም ብዬ ለሁለት እንዴት ተደፋ አድርጌ እንትን አድርጌ ያለው ማለት ነው። አሁን የማደርገው ያጠኩትን ስጋ እዚህ ጋር ያደርጋለሁ ማለት ነው። ያው ሰዓቴን እንዲቆጥብልኝ በዚህ ነው ማደርገው ማለት ነው። እንደሚታዩት ስጋ ናደረኩት። ከዛ ውሃ የፈላ ውሃ አስቀምጫለሁ። የፈላ ውሃ አጨምራለሁ እና መጀመሪያ ስጋውን እንደዚህ ከሽንኩርቱ ቀይ ሽንኩርቱ እና ነጭ ሽንኩርቱ ጋር እንደዚህ አድርጌ አበስለዋለሁ ማለት ነው። እና አንዳንዶቹ ስጋ ሲቀቅሉ እንትን ይጠቀማሉ፣ ሀይል ያደርጋሉ፣ ቁርንፉድ፣ የተለያዩ ቅመማ ቅመሞች ይጨምራሉ። ግን ሰሊግ ስሰራ ሁሉም ምን እንደየሙያው ይለያያል፣ እና እኔ ሰሊግ ስሰራ በዚህ መልኩ ነው የምሰራው ማለት ነው። ነጭ ሽንኩርትና ቀይ ሽንኩርት ብቻ ነው የምጠቀመው ማለት ነው። ይፈልጋችሁት እናንተ ማድረግ ትቻላላችሁ። ያው ጣዕሙን ትንሽ እንትን እንደሌለው ሽንኩርት ቀዩ ማለት ነው እንደዚህ ያደረግኩኝ፣ ከዛ ገጥማለሁ ማለት ነው። በደንብ መገጠሙን ካረጋገጥኩ በኋላ እዚህ ጋር የምፈልገውን ያህል ደቂቃ አደርጋለሁ ማለት ነው። ጋለው እኔ ለምሳሌ እዚህ ጋር ለሀም የሚላል አረጋለው የሀያ ደቂቃ ነው ግን እኔ አምሳ ደቂቃ ነው የምፈልገው በቃ አምሳ ደቂቃ አድርጌዋለሁ ማለት ነው ቤተሰብ መጨረሻ ላይ ሲበስል ደግሞ ቀጣዩን አሳያችኋለሁ እስከዛው ደህና ቆዩ ቤተሰብ እንዴት ቆያችሁ ተመልሼ መጥቻለሁ ይኸው በዚህ መልኩ እስኪ ይበስሏል ማለት ነው አሁን ያደርግህ ስጋዬን አውጥቼ ስን እያለ ያደርጋለሁ ማለት ነው። ቤተሰቦቼ እንደዚህ ስጋዬን ስን እያለ ያድርግህ ማሻአላ በስቶኛ ይኔ ሰዎቹ በጣም እንትን ስል ያለ ነው የሚወዱት አብዛኛው አረቦቹ በደብን ስጋ ስለው ደስ የሚላችሁ ማለት ነው። አሁን ቤተሰቦቼ ሰውቺ አንድ ካደረኩ በኋላ ስጋዬን ስኒያ ላይ ካደረኩ በኋላ ማለት ነው እንደምታወት በዚህ መልኩ ካደረግኩ በኋላ ደግሞ ውሃውን ማለት ነው። ውሃውን አጥድያለሁ እዚህ ጋር አለኝ ማለት ነው። እዚህ ጋር የመረቀ ውሃ አለኝ ማለት ነው። እዚህ ጋር ደግሞ ሩዝ ሩዝ መስሪ ነው አጥቤ አስቀምጫለሁ ማለት ነው። በውሃ ዘፍዝፌ ነው ያቆየሁት፣ ለምን ቶሎ እንዲበስል ማለት ነው። ታውቃላችሁ ብዙ ጊዜ ሩዝ ምስሪ ቶሎ እንደዚህ ነው ሩዝ አይደለም ቶሎ አይበስልም ማለት ነው ላችሁ በቃ፣ ይህንን ሩዙን አስገባሁኝ፣ እንግዲህ በደንብ ሙክክ ብሎ እስከሚበስል ድረስ እተዋለሁ ማለት ነው። ያው እንደዚህ ግጥም አደርገዋለሁ ማለት ነው። በቃ አለ ራህቱ የጥቦ እዚህ ጋር ምን አደርጋለሁ መሰላችሁ? አንዳንዶቹ ያው እንደምርጫችሁ፣ አንዳንዶቹ እንትን ያደርጋሉ ሳልሳ ምናምን ያደርጋሉ ይጠቀማሉ ማለት ነው። እኔ ደግሞ ዝም ብዬ ነው የማደርገው፣ ሳልሳ ምናምን አላደርግም። እንደዚሁ እንዳለ ማለት ነው ነው ግን እዚህ ጋር በፊት እንትን አላደረኩም ነበር ሚልህ ወይም ጥረጫው አላደረኩም ነበር፣ እና ረስቼ ማለት ነው እሱ ጋውን ስቀቀል እዚህ ጋር ምን አደረኩ መሰላችሁ ሚልህ ወይም ጥረጫው አድርጌ እና ደግሞ ባህራት ቅመም ማለት ነው ቅመም ይሸከል በየአይነት ማለት ነው አድርጌ፣ ትንሽ ዘይት እንደምታው ዘይት አድርጌ እንደዚህ እንትን አልኩት ማለት ነው እንትን እንዲዋሃድልኝ ማለት ነው። ከዛ አቀባዋለሁ ይሄንን ያው እንደዚህ ማደርገው ሚል ስላላደረኩት በፊት ደረጃው ትራጆ ስላላደረኩ ነው። እሺ፣ እንደዚህ መቀባው ማለት ነው። እና ደግሞ እንትኑ ስጋው ሲገባ የሆነ ብርቅ እንዳይነሽፍ እንዳይል ፍሮን ሲገባ ቢያንስ ለከለሩ እንዲያምር ጭምርም ይረዳዋል ማለት ነው እንደዚህ በፍሮን እንትን ላይ ሳደርገው በጣም ድርቅ ብሎ እንትን እንዳይል ማለት ነው። እና ቤተሰቦቼ ላይክ ሼር ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ አድርጎ ቤተሰብ እንሆን፣ ሁላችንም እንተጋገዝ፣ አንድ ላይ አብረን እንደግ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ፣ እንፈረታታ። ሁላችንም ጋይስ፣ እንደምታዩት አሁን ፍሮን አስገባዋለሁ ማለት ነው። ፍሮን ፍሮን ከፍቻለሁ እንትኑን ፍሮኑን ከፍቻለሁ። ማን ሸቅየዋለሁ። አሁንም ምን ፎቅ ነው የማደርገው? ትንሽ ከላይ ብቻ እንዲያምር ነው እንጂ፣ በስሏል ይሄንን ከዚጋ ደሞ ሮዚዬ ይሁን እንደምታውቁት እየፈላ ነው እየበሰለ ነው ማለት ነው። በቃ ግጥም አርቅ ተዋለሁን መብሰል ከጀመረ በኋላ ይግድ ማማሰል አለባችሁ። ታውዶ ታውዶ ታውዶ ማማሰል አለባችሁ። እንዳይዝበች ማለት ነው። ታውዶ ሰዎች እስኪ ኦ ማሻአላህ መጧል ውሃ መጧል። አያችሁት? ሲ ወልኛል፣ እንደዚህ ማለት ነው ብሎ ሲበስል። አሁን እዚህ ላይ ምን ጨምራለሁ መሰላችሁ? የራሱን ውሃ እንትን ብሏል ማለት ነው፣ መጦ ጨርሷል ማለት ነው። አሁን እንትን አደርጋለሁ ወተት ማለት ነው መራዩ ካላችሁ መራዩ ኒዶም ከሆነ ደግሞ ኒዶ ይፈልጋችሁት ማለት ትችላላችሁ ማለት ነው። እዚህ ጋር ደግሞ ስልስ ስልስ ሰርቻለሁ ማለት ነው ከሳላዳ ሀራ ጋር በጎን ማለት ነው። ሳላዳ ሀር ይፈልግ ሰላዳ ሀር የሚፈልግ ደግሞ ስልስ ይህን ማለት ነው። እሺ እዚህ ጋር ኒዶ ይበቃኝን ያህል ሚላ ጋር ያለው ማለት ነው። እዛ በውሃ በጠብ በጣም ነው የሚጣፍጥ። በነገራችን ላይ በጣም ቆንጆ ነው፣ ሞክሮ ትወዱታላችሁ። ቤተሰብ ላይክ ሼር እያደረጋችሁ አበረታችሁኝ ያደረጋችሁ ይጓጉላል ማለት ነው። እና ይጓጎለውም በደንብ ማረፍ አለባቸው። ሮዜ ላይ ጨምራለሁ ማለት ነው። ማስላላችሁ እሳቱን ቀንስ አድርጋችሁ ማማሰል ነው በቃ ያለባችሁ ማለት ነው። ቁልሾ እያያዛችሁ ማማሰል ነው ያለባችሁ። ወተት ካደረጋችሁ በኋላ የጌድ ቶሎ ቶሎ ማማሰል አለባችሁ ማለት ነው ቤተሰብ ማሻ እስኪ ወተት ያነሰው መስሎኛል፣ እጨምርበት። ኒዶ ስላለቀብኝ ትንሽ መራዬ ላድርግበት፣ ከመራዬው ማለት ነው። ከዛ መጨረሻ ላይ እንትን ያደርጋሉ። አንዳንዶቹ ዝብዳ ይወዳሉ። ዝብዳኗ ዝብዳ ነው የሚባለው ረጎ ነው እላዩ ላይ እንደዚህ ወተት ካደረጉ በኋላ ማለት ነው፣ መጨረሻ ላይ ጥፍት አድርገው ሰዓቱን ከጠፋ በኋላ እንትን ዝብዳ ያደርጋሉ ማለት ነው። አንዳንዶቹ የሚፈልግ የኔዎች እንኳን ሁሉ ሁላቸውም ስለማይፈልጉ ያው የሚፈልግ ሰው በየሰሃኑ ነው የሚያደርገው እንጂ እላ አላደርግም። እና ይሄን ይመስላል። ቤተሰቦች ሞክሩት፣ ትወዱታላችሁ። በጣም ቀላል ነው፣ በጣም ቀላል ነው፣ ሰህል ነው። ሁላችሁም ሞክሩት፣ ትወዱታላችሁ። ቤተሰቦቼ ላይክ ሼር በማድረግ ማለት ነው ቤተሰብ ያልሆናችሁ ቤተሰብ ይሆናችሁ ልታበረታችሁ አሁንም በድጋሚ ጠይቃችኋለሁ ማለት ነው እና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም አረህመቱላሂ ወበረካቱህ። ያው የዛሬው ይህን ይመስላል ማለት ነው እና በቀጣይ እስከምንገናኝ ሰላም ሁኑ ቤተሰቦች።